ሼባው ኖሮም መጨቃጨቀን ሞቶም መጨቃጨቀን ሰው። እንዴት ኖሮም ያጨቃጭቃል ሞቶም ያጨቃጭቃል? በነገራችን ላይ አንዳንድ እህቶቻችን እየወጡ እያወሩትን ነገር ሰምቻለሁ። ወንድሞቻችን ወንድሞቻችን ወንድሞቻችን የሚሏቸው የሌላ እምነት ተከታዮችን ነው። በተቃራኒው ደግሞ ሙስሊም ወንድሞቻቸውንና እህቶቻቸውን ከሀዲ ገዳይ፣ ምናምን ብለው ሲናገሩ ሰማለሁ። ሲያብራሩም በእኛና በዋህቢያ መካከል ያለው ልዩነት ምንድን ነው ብላችሁ ለጠየቃችሁን አጨቃጫቂው ሰው ሲሞት ተደሰቱ ብለው በትንደረቁም ነገር ሲያወሩ ሰምቻለሁ። ልዩነታችን እውነት ለመናገር ሰው ማምለክና አለማምለክ ነው። በቃ አለቀ። አበደን አበደን አበደን። ሼክ የከሌ የሚባል ቀብር ላይ ሄጃ ልንቀባለንም፣ ይሄ ዋህቢያ የሚያስብል ከሆነ ልሁን። በነገራችን ላይ ይሄ ሰዎችን መጀን ይሄ ሰዎችን ያማልዳሉ አይነት አመለካከት ከተዋሳችሁበት ይላችሁ መልሱ ሰው አያማልድም በቃ አለቀ። አማላጅ አንድ አላህ ብቻ ነው። የምንማጸነው እሱን ነው። ዱዓችንን የምናደርሰው ለሱ ነው። በቃ አማላጅ አንድ አላህ ብቻ ነው። ምንድን ነው ሼክ የከሌ አማልዳሉ? ሼክ የከሌ አማልዳሉ? እነ ሼክ የከሌን እኮ ከረሱል ስ ላ ሰለም በላይ አድርጋችሁ እየቆጠራችሁ ነው። አጨቃጫቂው ሽማግሌ ሲሞት እውነቴን ነው ምላችሁ፣ በጣም ታሳዝናላችሁ። እንዲህ በቃ እያመለካችሁት ነው ልታመልኩት እያበጃጃችሁት ነው ብለን አለን። እውነት ነው ደግሞ ሬሳው እንደዚህ እንደዚህ እያረጋችሁ እንደዚህ እንደዚህ የምታደርጉ በ ከዚህ በላይ ማምለክ አለ። እንደ ረሱል ስለ ላ ሰለም ራሱ እንደዛ እንዲደረግላቸው አይፈቅዱም። መወከል ማምለክ አንድ ላህም ብቻ ነው ብለው ነው የሰበኩት። እናንተ ከእሳቸው አልፋችሁ እሳቸውን እንኳን ብታመልኩ ትንሽ፣ ጭራሽ በዚህ ምድር ላይ በህይወት እያለን ያየናቸው አጨቃጫቂ፣ አነታራኪ፣ ሙስሊሙን አክፋሪ የነበሩ ሰዎችን የኔን አይነት አይዲሎጂ ካልተከተልክ ከኔ የምፈልገውን ካላደረግክ ሙስሊም አይደለህም ሲሉ የነበሩ ሰዎችን እያመለክ እንዴ ደጬ ላይ በሬ ላይ ቅበሩኝ ብለው ተናዘዋል፣ ተባለ። ለምንድነው እንደዛ የተባለው? የሙስሊሞች የጀማ ቀብር ላይ ከተቀበሩ ሄዳችሁ ለማምለክ አይመቻችሁም። በግል ከተቀበሩ ግን ያው ደረሶች ምናምን ሄዳችሁ ታመልካላችሁ። ሂዱ፣ አምልኩ። በቃ ምንድነው ጫጭቅጭቁ? እኔ በእምነት ጠንካራ አይደለሁም፣ ግን አበደን የማላደርገው ነገር ቢኖር ሼክ ከሌ የሚባልን ሰው ቀብሩ ላይ ሄጄ ታማልዳለህ ምናምን ብዬ አልማጸ ነው። በቃ ይሄ ዋብያ ምናምን የሚያስብል ከሆነ ሰው እንዴት ኖሮ መጨቃጫቂ ሞቶ መጨቃጫቂ ይሆናል? ምን መስላለሁ ግን ችፊት ሱ ቢላ ሸጦናች። በነገራችን ላይ ስራ ቦታ ነኛው። ጺሜ መቆረጥም ጸጉሬ መስተካከልም ሰዓት የለንም። እየሰራን እየለፋን ነው የምንኖረው። እናንተ ተጨቃጨቁ፣ እኛ እናዳምጣችኋለን በትርፍ ሰዓታችን።